በእርግጠኝነት እንግሊዘኛን ለጀመራችሁም ጀምራችሁም ያልገባችሁ ያለ ገና ለመጀመር የሚያስባችሁ ይህንን ቪዲዮ ሳታቋርጡ እስከ መጨረሻው ካያችሁት እውነቴን ነው እምላችሁ፣ ጥሩ ነገር ታገኙበታላችሁ። እንግዲህ በዛሬው ትምህርታችን ወይም ቪዲዮዋችን ይዤላችሁ የመጣሁ ምንድን ነው ፐርሶናል ፕሮናውን የምንላቸው አሉ። ፐርሶናል ፕሮናውን ማለት ምን ማለት ነው? በስም ፈንታ የምንጠቀምባቸው ለምሳሌ አበበ፣ ከበደ፣ አለሙ እንደምንል የእነዚህን ስሞች ታክተው የሚመጡ ፐርሰናል ፕሮናው እንላቸዋለን። እነሱም ከዚህ ጋር የምናያቸው ለምሳሌ ማይ፣ ሚ፣ ይላለ፣ ማይን፣ ሂ፣ ሺ፣ አይ፣ ሚ፣ ሌሎችም አሉ። ሰው እነዚህ ምን ማለት እንደሆኑ እንዴት እንደምናነባቸው በደንብ ካየን በኋላ በእነዚህ ደግሞ በእያንዳንዳቸው አረፍተ ነገር እየመሰረትነን የምን መማር ይሆናል ማለት ነው። እንግዲህ ትልቁ እንግሊዘኛን በቀላሉ ለማንበብ፣ ለመጻፍ፣ ለመናገር ትልቁ ቁልፍ ወይም ደግሞ ኬወርድ ያለው ከነዚህ ላይ ነው ማለት ነው። እነዚህን እያንዳንዳቸውን እነዚህ ብቻ አይደሉም። በዛሬው ትምህርታችን ወይም ቪዲዮአችን እነዚህን የምናይ ይሆናል። ቀጣይ ደግሞ ሌሎችን የምናይ ይሆናል ማለት ነው። እንግዲህ ማንኛውም ተማሪ እነዚህን ጠንቅቆ ካወቀ በእነዚህም ጠንቅቆ ካወቀ በኋላ በእያንዳንዳቸው አረፍተ ነገር እየመሰረተ ፕራክቲስ ማድረግ ወይም ደግሞ ልምምድ ማድረግ ከቻለ እመኑኝ እንግሊዘኛን በአጭር ቀን ውስጥ ማንበብ፣ መጻፍ፣ መናገር ትችላላችሁ ማለት ነው። ኦኬ፣ ይህንን ካልኋችሁ ወደ ትምህርቱ ስንሄድ፣ እንግዲህ ከመጀመሪያው ስንጀምር፣ የመጀመሪያው ምን ይላል? ኤም ዋይ። ኤም ዋይ በአንድ ላይ ሲነበብ ምን ብለን እናነባዋለን? ማይ ማይ ብለን እናነባዋለን። ኦኬ ማይ ብለን ካነበብ ነው ማይ ማለት በአማርኛው ምንድን ነው ነው ትልቁ ቁልፍ ቃላት ከዚህ ላይ ነው። ማይ ማለት ለእኔ ማለት ነው። ለእኔ ለማለት ስትፈልጉ ማይ እንላለን። ኦኬ ሶ ማይ ማለት ለእኔ ማለት ከሆነ እስኪ አረፍተ ነገር መስርተን ደግሞ እኔበት በዚሁ ቃል ማለት ነው። ኦኬ እስኪ እንሄድ ይሄ ምን ይላል? ቲኤች አይኤስ በአንድ ላይ ስናነበው ዚስ፣ ዚስ ከዛ፣ አይ ኤስ ምን ተብሎ ይነበባል? ኢዝ፣ ኢዝ ብሎ ማንበብ። ኦኬ፣ ወደዚኛው ስኔድ ምን ብለን እናነባዋለን? ብያቸዋለሁ፣ ኤም ዋይ ብሎ ከመጣ ሁሌም ማይ ብሎ ማንበብ፣ ማይ። ኦኬ፣ ወደዚኛው ስኔድ ሲኤን እንደ ካ ማንበብ፣ እንደ ካ። አርን ደግሞ እንደ ር ኦኬ፣ በአንድ ላይ ካር ካር ብላችሁ ማንበብ። እስኪሁን ሙሉ እናነባው ዚስ ኢዝ ማይ ካር፣ ዚስ ኢዝ ማይ ካር፣ ዚስ ኢዝ ማይ ካር ብዬ በቀላሉ ማንበብ ይችላለሁ ማለት ነው። ምን ማለት ነው? ዚስ ማለት ይህ ማለት ነው። አያችሁ፣ ይህ። ኦኬ፣ ከዛ ኢዝ ኸልፒንግ ቨርብ እንላታለን ኸልፒንግ ቨርብ ማለት ምን ማለት ነው ከዚህ ጋር የምታዩትን ዚስን እና እንዲሁም ማይ ካር የሚለውን ሁለቱን ኮኔክት አድርጎ ወይም ደግሞ አየይዞ የያዘልን አጋ ግስ ወይም ደግሞ ቨርብ እንለዋለን ማለት ነው ኦኬ ከዛ ማይ ስንል ለእኔ ማለት ነው እንደነገርኳችሁ ካር ማለት ደግሞ መኪና ማለት ነው መኪና ኦኬ እስኪ አሁን በአንድ ላይ ስንተረጉመው ዚስ ኢዝ ማይ ካር ስንል ይህ ለ ለእኔ መኪና ነው። ይህ ለእኔ መኪና ነው ወይም ደግሞ ይህ የእኔ መኪና ነው ማለት ይቻላል ማለት ነው። ኦኬ ይህም በዚህ ካየን ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይላል? ማይን ማይን አሁን ብዙውን ጊዜ ማይንና ማይን ተመሳሳይ የሚመስለን ተማሪዎች ልንረውንር እንችላለን ነገር ግን የተለያዩ ናቸው ማይን ስንል የኔ ማለት ነው የኔ የሚያመሳሰላቸው ነገሮች አሉ ነገር ግን አጠቃቅማቸው የተወሰነ ዲፈረንስ ወይም ደግሞ ልዩነት አላቸው እንጂ የወጣ ልዩነት የላቸውም ማይን ስንል የኔ ማለት ነው የኔ ኦኬ ማይን ማለት የኔ ማለት ከሆነ አረፍተ ነገር ስንመሰርትበት ምን ይሆናል እስኪ እናንብበው ቲኤችኤ እንደዛ ማንበብ እንደዛ፣ ቲን ደግሞ እንደት ማንበብ። በአንድ ላይ ሲነበብ ዛ ት ዛት ዛት። ኦኬ፣ ከዛ አይኤስ ኢዝ ተብሎ ይነበባል። ኢዝ ኦኬ። ይሄኛው ምን ይላል? ኤም አይን ማይ ብላችሁ ማንበብ። ኤም አይ ማይ። ኦኬ፣ ከዛ ኤንን እንደን። ኢ ምንድነች? ሳይለንት ነች ወይም ደግሞ አትነበብም ሁሌም ቢሆን ሁለትና ከዛ በላይ የሆኑ አናባቢዎች ወይም ደግሞ ቫውሎች በአንድ ወርድ ወይም ደግሞ በአንድ ቃል ላይ ሲመጡ የመጀመሪያውን ቫውል ካነበባችሁት ከዛ በኋላ የሚመጡት አናባቢዎች ብዙውን ጊዜ አይነበውም። ስለዚህ ይህ ሳይለንት ነች ከዚህ ጋር ማለት ነው። እስኪ በአንድ ላይ እናነበው። ማይ እን ማይን ማይን። አሁን ኢን ምን አላልኳትም አላነበብኳትም ማለት ነው። ኦኬ በአንድ ላይ ስናነበው ዛት ኢዝ ማይን። ዛት ኢዝ ማይን ምን ማለት ነው? ዛት ማለት ያ ማለት ነው። ማይን ማለት ደግሞ የኔ ማለት እንደሆነ አይተናል። ሰው ዛት ኢዝ ማይን ስንል ያ የኔ ነው። በርቀት የሆነ ነገር ስታዩ፣ በርቀት ላይ ላለ ነገር ዛት ኢዝ ማይን ስትሉ፣ ያ በርቀት ያያችሁት ነገር ለእኔ ነው እያላችሁ ነው። ኦኬ እሺ፣ ይህም በዚህ ካየን ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ኤች ኢ ኤች ኢ ማለት ሲነበብ ሂ ተብሎ ይነበባል። ሂ በአማርኛው እሱ ማለት ነው እሱ ኦኬ ሂ ማለት እሱ ማለት ከሆነ እስኪ አሁን አረፍተ ነገር መስርተን እኔባት ኦኬ እስኪ እዚህ ጋ ኤች ኢ ሂ ተብሎ እንደሚነበብ አይተናል ከዛ ወደዝኛው ስነድ ኢን እንደ ኢ ማንበብ ኤ ሳይለንት ነች ወይም ደግሞ አትነበብም ከዛ ቲን እንደት ኤስን ደግሞ እንደስ ማንበብ በአንድ ላይ ኢ ት ስ ኢትስ ኢትስ። አሁን ኢን ምን አላልኳትም አላነበብኳትም። ለምን ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ መጠዋል። በተከታታይ ሲመጡ የመጀመሪያውን አነበብን። ሁለተኛው ምንላታለን? እንተዋታለን ወይም ደግሞ ሳይለንት ነች። ለዛ ነው ኢትስ ብለን ያነበብ ነው ማለት ነው። ኦኬ ወደዚህኛው ስንሄድ ቢ እንደ ብ፣ አርኢ እንደ ሬ፣ ኤ ሳይለንት ነች። እንደነገርኳችሁ ዲ ደግሞ እንደ ድ። በአንድ ላይ ብሬ ድ ብሬድ፣ ብሬድ ሙሉ ሲነበብ ሂ ኢትስ ብሬድ፣ ሂ ኢትስ ብሬድ ምን ማለት ነው? ሂ ማለት እንደነገርኳችሁ እሱ ማለት ነው። ኢትስ ማለት ደግሞ መብላት፣ ብሬድ ስንል ዳቦ። በአንድ ላይ አገጣጥመን ስንፈታው እሱ ዳቦ ይበላል እሱ ዳቦ ይበላል ማለት ነው። ኦኬ ይህም በዚህ ካይን ወደ ቀጣዩ እንሄድ። ወደዚህኛው ስንሄድ ደግሞ ኤስ ኤች ኢ ሁሌም እንዲሁ ነው ሲመጣ በአንድ ላይ ምን ተብሎ ይነበባል? ሺ ብለን እናነባዋለን። ሺ ኦኬ። ሺ ማለት እሷ ማለት ነው። እሷ ኦኬ። ሺ ማለት እሷ ማለት ከሆነ አረፍተ ነገር ስንመሰርበት ሺ በሚለው እንደምታዩት እንደዚህ አድርገን መመስረት እንችላለን እስኪ እናነበው ምን ይላል ኤስኤችኢ ሽ እንደሆነ አይተናል ሽ ከዛ ወደዚህ ስንሄድ ጂኦ እንደ ጎ ማንበብ እንደ ጎ ኢን ተዘሏትና ኤስን እንደ ስ ማንበብ በአንድ ላይ ጎ ዝ ጎስ ጎስ ከዛ ቲኦ ቱ ተብሎ ይነበባል ቱ እሺ ወደዚህኛው ስንሄድ ኤምኤ እንደ ማ አር እንደ ር ኬኢ እንደ ኬ ቲ ደግሞ እንደ ት በአንድ ላይ ማ ረ ኬ ት ማርኬት ማርኬት ተብሎ ይነበባል። ሙሉ ሲነበብ ሽ ጎዝ ቱ ማርኬት ሽ ጎስቱ ማርኬት ተብሎ ይነበባል። ምን ማለት ነው? ሺ ማለት እሷ ማለት ነው። ጎስቱ ማለት መሄድ እንደማለት ነው። ማርኬት ስንል ገበያ፣ በአንድ ላይ እሷ ገበያ ትሄዳለች ትሄዳለች ማለት ነው። ኦኬ ይህስ ምን ይላል? ወደዚህኛው ስንሄድ የምታዩት ጭ ደግሞ ማነች? አይ ነች። አይ አይ አይ ብለን ነው የምናነባት። ሶ አይ ማለት ምን ማለት ነው? አይ ማለት እኔ ማለት ነው። እኔ ኦኬ። እስኪ አይ በሚሉ አረፍተ ነገር እንመስረትበት። ኦኬ አረፍተ ነገሩ ይህንን ይመስላል። እስኪ እንዴት እንደሚነበብ እንየው። አይ ማለት አይ ኖ፣ ብያቸዋለሁ። ከዛ ወደዚህኛው ስኔት ኤች ኤን እንደ ሃ ማንበብ ቪን እንደ ቭ ኢ ሳይለንት ነች። በአንድ ላይ ሃ ቭ ሃቭ ሃቭ። ኦኬ፣ ይስ ምን ይላል? ኤምኦ ኤምኦ እንደ ሞ ሳይሆን እንደ መ ማንበብ፣ እንደ መ። ኦኬ፣ ከዛ ኤንኢን እንደ ኔ ኢን እንደ ኢ። እስኪ በአንድ ላይ መ ኒ ይ መኒ መኒ ሞኒ ሳይሆን መኒ ተብሎ ነው የሚነበበው። ሙሉ ሲነበብ አይ ሀብ መኒ አይ ሀብ መኒ። ምን ማለት ነው? አይ ማለት እኔ ማለት ነው። ሃብ መኖር ነው፣ ወይም ደግሞ አለኝ ለማለት ነው የምንጠቀመው። መኒ ስንል ገንዘብ እንደማለት ነው። ሰው አይ ሀብ መኒ ስንል ገንዘብ አለኝ ገንዘብ አለኝ ማለት ነው። ኦኬ ይህም በዚህ ካየን ወደ መጨረሻው ስንሄድ የመጨረሻው ደግሞ ምን ይለናል? ኤምኢ ምን ተብሎ ይነበባል? ሚ ተብሎ ይነበባል። ኦኬ ሚ ሚ። አሁን አብዛኛው ከዚህ ጋር ያሉት ነገሮች የሚያመሳስላቸው ባህሪ ያለ የተወሰነ ሊትል የሆነው ደግሞ ትንሽ ዲፈረንስ ነው እንጂ ያላቸው ይመሳሰላሉ። አሁን ሚ ማለት እኔን ማለት ነው። እኔን ከዚህ ጋር ማይ ማለት ለኔ ብለን ነበር። ለኔ ማይን ስንል የኔ አይ ስንል እኔ ሚ ስንል ደግሞ እኔን እንደማለት ነው። ኦኬ እኔን፣ ከዛ እኔን ማለት ከሆነ ሚ ማለት አረፍተ ነገር መስረተን ስናየው እስኪህ ምን ይላል ፒ እንደ ፕ እንደ ፕ ይነበባል። ኤልኢ እንደ ሌ ከዛ ኤን እናልፍና ኤስኢን እንደዚህ ማንበብ፣ በአንድ ላይ ፕሌስ ፕሌስ። ከዛ ኤችን እንደ ኸ ኤልን እንደ ል ፒን እንደ ፕ ማንበብ፣ በአንድ ላይ ኸ ል ፕ ኸልፕ፣ ኸልፕ። ኦኬ ከዛ ኤሚ ምን ተብሎ ይነበባል? ብያቸዋለሁ ሚ ተብሎ ይነበባል። ሚ ሙሉ ስናነበው ፕሌስ ኸልፕ ሚ፣ ፕሌስ ኸልፕ ሚ ምን ማለት ነው? ፕሊስ ማለት ፖላይት ሊወርድ ነው ወይም ደግሞ ትህትናን ለመናገር ስንፈልግ የምንጠቀመው ነው። ሰው ፕሊስ ማለት እባክህ ወይም እባክሽ ማለት ነው። ኸልፕ ማለት ደግሞ ማገዝ እንደ ማለት ነው። ሚ ማለት እኔን ማለት ነው። ሰው በአንድ ላይ ፕሊስ ኸልፕ ሚ ስንል እባክህ እርዳኝ፣ እባክሽ እርጅኝ ለማለት ነው። ለሁለቱም መጠቀም ይቻላል፣ ለሁለቱም ማለት ነው። ኦኬ እንዲህ እያደረግን በቀላሉ እንግሊዘኛን ማወቅ፣ ማንበብ፣ መጻፍ እንችላለን እንችላለን ማለት ነው። እርግጠኛውን የምነግራችሁ መጀመሪያ እንደነገርኳችሁ እነዚህን በደንብ ማወቅ የነዚህን እንዴት እንደሚነበቡ ትርጉማቸው እንዴት እንደሆነ ማወቅ እነዚህን ካወቅንም በኋላ እነዚህን ተጠቅመን አረፍተ ነገር መመስረት መቻል ማለት ነው። ያለ እነዚህ ማንኛውንም አረፍተ ነገር መመስረት አንችልም፣ እንናገር ብንልም መናገር አንችልም። ስለዚህ እንግሊዘኛን ለማወቅ ዋናው ቤዙ መሰረቱ እነዚህን ማወቅ ነው ማለት ነው። እነዚህን እያንዳንዳቸውን መጀመሪያ ማወቅ። እንደዚህ ካደረግን በቀላሉ እንግሊዘኛን ማንበብ፣ መጻፍ፣ መናገር እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ከዚህ ጋር እናቆማለን። ቀጣይ ደግሞ ከዚህ ቀጥሎ ያለውን ትምህርት ወይም ቪዲዮ ይጀላችሁ የምመጣ ይሆናል። እስከዛው ድረስ በያላችሁበት መልካም ጊዜ ተመኘው። ሰናይ ጊዜ